ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በግፈኛዋ ሚስትና በሰራተኛዋ ፍጥጫ በክፍል ሀያ አምስት ተከስተናል ማለት ነው። በባለፈው ክፍል እንግዲህ እንዳየ ነውና እንደተመለከት ነው አባባ ለቲና እንግዲህ ቤቱን በስምሽ ያደረግኩልሽ ብለው እንግዲህ በውሸት ሰነድ እንግዲህ ቲና እጅጉን በጣም ደስ ተሰኝታም እንግዲህ እስከ መስከረም ደርሳ ተመልክተ ናታል ማለት ነው። ዳኒ እና ቲና እንግዲህ ወደ መስከረ ዓለም ውስጥ ገብተው አላስፈላጊ የሆኑ ነገሮችን እንግዲህ መናገርም ጀምረው ነበረ። በዛሬው ዕለት ደግሞ በክፍል ሀያ አምስት እንግዲህ ቲና በቤት ውስጥ የለችም ማለት ነው። የት እንደሄደች እና ወደየት እንደሄደች ምንም የሚታወቅ ጉዳይ የለም። የእሷን መጥፋት ያሳሰበው ዳኒ ቢደውል ቢወጣ ቢወርድም ሊያገኛትም አልቻለም። ካሌብን ቢጠይቀውም ካሌብን የማውቀው ታሪክ የለም፣ አልነገረችኝም የምትሄድበት ቦታ እንዳለ እንጂ የት ቦታ እንደምትሄድና አሮቷ ምን እንደሆነ የማውቀው ነገር የለም በማለት እንግዲህ መልስ ሰጥቶታል። ዳኒ ቢወጣ ቢወርድ እንግዲህ ምንም አይነት ፍንጭ ሊያገኝም አልቻለም። ቲና ወደ ቲዳ ይሆን በጣም በሚያሳዝን ሁኔታ እንግዲህ የቲና መጥፋት ዳኒን እጅጉን በጣም አሳስቦትም እንግዲህ ተመልክተነዋል። በሚገርም ሁኔታ እንግዲህ የዳኒ ፍቅረኛ እንግዲህ ወደ እነ ካሌብ ጋር መጣ፣ ከነ አባባ ጋር ተዋውቃለች። ኤደን እንግዲህ እጅጉን በጣም ደስ ተሰኝታ እንግዲህ ይኸው እንግዲህ የእህቴ የባል ቤተሰቦች ናቸው በማለት እንግዲህ ነበረ ዳኒ ያስተዋወቃት ማለት ነው። ዳኒ ማስተዋወቅ ፈልጎ ሳይሆን እንግዲህ በካሌብ ጉትጎታ እና በአባባ ኃይል ነው ወደ እነሱ ቤት እንድትመጣ ያደረጓት ማለት ነው። እናም እንግዲህ ዳኒ ስላስገደዱት ብቻ፣ ይህንንም ሊያስገድዱት የቻሉበት ምክንያት እንግዲህ ካሌብ ዳኒ በስልክ ሲያወራ የኔ ፍቅር የኔ ውድ እያለ እናም ካሌብ ከኋላ እንግዲህ አድምጦት ነበረ። ፍቅረኛ እንዳለው ማረጋገጥ ታዳ ለምንድን ነው አምተክ የማታስተዋውቀን የእህትህ ቤት እና የእህትህ ቤተሰቦች ሰዎች፣ ለአንተምኮ ቤተሰብን በማለት እንግዲህ ፍጹም የሆነ እና ደስ የሚል ቤተሰባዊነት አቀራረብን አድርገውም እንግዲህ አናግረውታል። እናም እንግዲህ ኤደን በእነሱ ቤት ተከስታለች ማለት ነው። ከአባባ አባ ጋም ከካሌብም ጋር ተዋወቁ ጥሩና ደስ የሚል ጊዜም እንግዲህ አሳልፈዋል። እናም እንግዲህ አባባ ቶሎ ወደ ትዳር መግባት እንዳለበትም እንግዲህ እንዳታመልጥክ እያሉም እንግዲህ ለዳኒም አስጠንቅቀውታል። ዳኒም እንግዲህ ከኔ ውጭማ ወደ ትሄዳለች እያለ ያው ትዳር እናስባለን፣ ነገር ግን አንዳንድ ነገሮች አልሞላልን ብለው ነው በማለትም ዳኒ መልስ ይሰጣል ማለት ነው። አባባም እንግዲህ የግድ እኮ ሀብታም መሆን አይጠበቅባችሁም ትዳር ለመመስረት በማለትም የኔ ካሌብ ሲያገባ ምንም ነገር ኖሮት አይደለም በማለትም እንግዲህ አባባ ወደ ትዳር ዓለም ውስጥ መግባት አለባችሁ በማለት ይህ ደግሞ የኤደን ትልቁ ምርጫዋ ነው። እናም እንግዲህ የአባባ ሀሳብ እንግዲህ የኤደንን ፍላጎት ስለሆነ ኤዳን እንግዲህ ተስፋም እየቆረጠችበት እንዲሁም ደግሞ በጣም እየተናደደችበት እየከፋትም እንደሆነ ነግረዋለች። እናም እንግዲህ ዳኒ እባክሽን፣ የኔ ቆንጆ፣ የኔ ውድ እያለም እንግዲህ ትንሽ ተረጋጊ፣ የሆነ መሰረታዊ ነገር ሊኖረን ይገባል እያለም እኔ እናንተ አንድ ላይ እንሁን እንጂ ሁለታችንም ሰርተን ማምጣትም ካፒታላችንን ማሳደግ እንችላለን ስትለውም፣ አይ እኔ አንቺን አግብቼ ሰርተሽ እንድትኖር ሳይሆን አንቀባርሬ ምንም ነገር ሳይጎልሽ ነው ማኖር የምፈልገው በማለትም እንግዲህ ዳኒ ለኤደን መልስ ሰጥቷታል። እናም እንግዲህ አባባ እጅጉን በጣም እንግዲህ ይህ ጥሩ የሆነ እድል ነው፣ የበቀል መንገድ መፍጠር አለብህ በማለት እንግዲህ ካሌብን እያስጠነቀቁት ይገኛሉ። የፍቅር ህይወት ወይንም ጓደኛ ሊኖርህ ይገባል እያሉትም ነው። ካሌብም እንግዲህ ያው ቲናን እስካልፈታት ድረስ ምንም አይነት ሀሳብ የለውም ነገር ግን አባባ እጅጉን በጣም ተቆጥተውታል። ሲቀጥል እንግዲህ ከዳኒ ላይ ኤደንን እንወስዳታለን እያሉም እንግዲህ አባባ አይናቸውን ጥለውበታል። እናም እንግዲህ አባባ ኤደንን ወደዋታል። እናም እንግዲህ ከዳኒ ላይ ዳኒ አንተን ትዳር እንዳበላሸ አንተም የሱን መበቀል አለብክ የእሱን ፍቅረኛ የራስክ ሚስት ማድረግ አለብክ ብለው እንግዲህ በቀልን እያሳዩትም ይገኛል ማለት ነው። እንግዲህ ካሌብ ብዙም አልተዋጠለትም። ኧረተው አባዬ እያለም ቢለውም አይ እንግዲህ በማለት እንግዲህ በቀልም ይሆናል እንዱም ደግሞ ምርጥም ልጅ ናት በማለት እንግዲህ አባባ ኤደንን በጣም ወደዋታል። የዳኒን ፍቅረኛ ማለት ነው። ዳኒ እንግዲህ ቶሎ ብሎ የማያገባት ከሆነ ኤደን ካሌብን እንግዲህ አባባ ባሰቡት መሰረት ሀሳባቸው ከተሳካ እንግዲህ የካሌብ መሆኗ ምንም ጥርጥር የለውም ማለት ነው። ዳኒ እንግዲህ እየተጠባበቀ ያለው እንግዲህ ውርስ የሚባለውን ይህንን ቤት ነው። ቤቱ በቲና ስም ከሆነ ከቲና እንደሚካፈል ነው። ነገር ግን ቲና እንግዲህ በክፍል ሀያ አምስት እንግዲህ ተሰውራለች የለችም፣ እና የእሷ መጥፋትና ስልክ ያለመመለሷ ደግሞ እጅጉን በጣም እያሳሰበው ይገኛል። ልትከዳይ ነው እንዴ? ቤቱን ብቻዋን ልታደርግ ነው እንዴ? እያለ ሀሳብም ገብቶ ተመልክተናል ማለት ነው። እናም እንግዲህ ነገር ግን ቤቱ ለዳኒም ሆነ ለቲናም ለማንም ሰው አይገባቸውም። ዳኒ ያሰበው ሀሳብ ሳይሳካ ሲቀርለት ኤደንን ምን ያደርጋት ይሆን? ምክንያቱም እንግዲህ ከነ አባባ ላይ የሚወስደውን የሀብት ጠለል ነበረ። ኤደንን አግብቶ መኖር የሚፈልገው በዛ ሀሳብ ነው። ነገር ግን ያ ነገር ደግሞ እንደማይሳካ ነው። እማይሳካ ሲሆንስ ምን ይወስን ይሆን? ስለዚህ እንግዲህ ኤደን ለካሌፍ መሆኗ ምንም ጥርጥር የለውም። አባባም እንግዲህ ለምን ከኤደን ጋር ተቀራርበን አንዳንድ ነገሮች አናወራትም በማለት ኤደንን እንግዲህ ለብቻዋ ጠርተው እንግዲህ አባትና ልጅ ሳሎን ቁጭ አርገው እንግዲህ ከጎንና ከጎና ሁነው ማውራትም ጀምረዋል ማለት ነው። በዛ አጋጣሚ እንግዲህ ዳኒም ተከስቶ ነበረ። እናም ቆይለሱ ልጻፍለት፣ ቴክስት ላድርግለት፣ ዳኒ ምጣ እያለች ባለችበት ታይም ተይው፣ እሱ ይመጣል፣ እኛና አንቺ እንጫወት እያሉም እንግዲህ አባባ በጣም ወደዋታል። እንግዲህ ስንመለከተው ካሌብም የአባባን እንግዲህ ሀሳብ የተቀበለም ይመስላል ማለት ነው። ዳኒ እንግዲህ ለትሁት እንግዲህ በድፍረት ሂዶ ከዚህ በኋላ ማረፊያሽን ፈልጊ፣ ከትንሽ ጊዜ በኋላ በቃ ይሄ ቤት የኔ ነው እያለም ሲመጻደቅባት ተመልክተነዋል ማለት ነው። ትሁትም እንግዲህ እጅጉን በጣም እየተገረመችና እየተደነቀች እየሳቀችበትና እየተሳለቀችበት በጣም ነው የምታሳዝኝኝ ለዚህ ቤት ያደረግሽው መስኦት እና ለአባባ ያደረግሽው ነገር ነፃ መውጣትሽ እኮ ነው ሲላትም ቦታሽን ፈልጊ ሲላት እኔ እኮ ወፍ ዘራሽ አደለሁኝም፣ ቤተሰቦች እኮ አሉኝ እና ማረፊያ ቦታ አለኝ፣ ለእኔ አያሳስብክ ስትለውም ነበረ። እናም እንግዲህ ግን አላስጨነቀሽም እንዴ በነገሩ እና በጉዳዩ ሲላትም ምንም የተፈጠረ እና የተደረገ ነገር ስለሌለ እስካሁን ምን የሚያስጨነቀኝ ነገር የለም፣ ይልቁንስ አንተን ይጭነቅህ እያለችው እንግዲህ ተመልክተናታል። እናም እንግዲህ ፍቅረኛውን አምቶ ስላስተዋወቃቸው እንግዲህ ፍቅረኛዬን እንዴት አየሻት በማለት ትሁትን ሲጠይቃት በጣም ጥሩ እና ደስ የምትል ናት። ግን ይችን የመሰለች ቆንጆና እና ውብ ሴት እያለች እንዴት ከዚች ከቲና ጋር እንደዚህ ትሆናለች? አይ ወንዶች እያለችም ትሁት አይ እንግዲህ እኔ እኮ ቲናን የቀረብኩት እንግዲህ አንድና አንድ ነው፣ ያው ታውቂያለሽ፣ በማለትም ለገንዘብ እና ለጥቅም እንደሆነ በደንብ አድርጎ እንግዲህ አስረግጧታል። ማለት ነው ወዲህ እንግዲህ ከቤት እንግዲህ ሲባረሩ መውደቂያ እና ማረፊያቸው እንዴት እንደምታሳዝኝኝ እያለ እንግዲህ ዳኒ ለትሁት እንግዲህ ሲገልጽላትም ነበር። ትሁት እንግዲህ የምታውቀውን ምስጢር ስለምታውቅ ብዙም ደንታም አልሰጣትም እና ለሱ ንግግር ግድም አልሰጣትም። ሆኖም ግን እንግዲህ በዛሬው እለት እንግዲህ ይህንን ተመልክተናል ማለት ነው። እናም እንግዲህ ካሌብ እና ኤደን እይጋቡ ይሆን? ኤደን እንግዲህ የዳኒን እና የቲናን ጉዳይ ስስታውቅ ምን ይፈጠር ይሆን እንግዲህ የሚለውን ደግሞ በቀጣይ ክፍል እንግዲህ ሁላችንም አብረን የምናይና የምንመለከት ይሆናል ማለት ነው ይህ ድራማ እጅጉን በጣም አሪፍ እና አስተማሪ ተወዳጅ የሆነ ልብ አንጠልጣይም ነው ግን ቲና እየቲዳ ነው ስልክም አታነሳም ወደ ምን ውስጥ ገብታ ነው የምድርም ግን ትክክለኛ እንግዲህ ወረቀቱ ቤቱ በእኔ ስም ሆኗል ብላ የእነሱን መውደቂያ መንገድ እያመቻቸችላቸው ይሆን? ሰርፕራይዝ ልታደርጋቸው ሁላችሁም ሀሳብ አስተያየታችሁን በግንብ አስፍሩልን ማለት ነው። እናም እንግዲህ ኤደን መታ እንግዲህ ቲና ተሰውራ፣ ኤደን ደግሞ በዛ ቤት ውስጥ ነግሳ ተመልክተናል ማለት ነው። በቀጣይ ክፍልስ ምን ይፈጠር ይሆን? ኤደን መምጣቷን ወይንም ደግሞ የዳኒ ፍቅረኛ እንግዲህ እነ ካሌብ ጋር መታ መተዋወቋን ቲና ስታቅ ምን ታደርገው ይሆን ዳኒን? የሚለውን እንግዲህ ሁላችንም እስኪ በጉጉት የምንጠብቀው ፓርት ነው ማለት ነው። ሀሳብ አስተያየታችሁን እንግዲህ በኮመንት አጋሩን ማለት ነው። የግፈኛዋ ሚስት እና የሰራተኛዋ ፍጥጫ ድራማ ግን በጣም አስተማሪ ነው፣ ብዙ ትምህርቶችንም እያገኘንበት እንገኛለን ማለት ነው። ወደነውም እንግዲህ እየተከታተልን እንገኛለን። ሁላችሁም ሀሳብ አስተያየታችሁን ምን እንደተማራችሁበትም እንግዲህ በኮመንት አጋሩን ማለት ነው። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ላይክ ሼር፣ ሰብስክራይብ